አገር ከኢትዮጵያ ወጥተው ሊታከሙ መሆኑ ተሰማ። ካለፈው ሰኔ ስምንት ጀምሮ በአዲስ አበባ እየታከሙ ያሉት አቶ አገኘሁ ሆስፒታል ከገቡበት ቀን አንስቶ ወደ ቤታቸው አለመመለሳቸውንም ሰምተናል። ጠቅላይ ሚኒስትሩ ለቁስል ውጭ ሀገር ሜዳ አያስፈልግም ሲሉ እንደነበረም ተሰምቷል። ጠቅላይ ሚኒስትር አብይን ነቅተው ካገለገሉና የጦርነት ፖሊሲያቸውን ካስፈጸሙ የክልል ሶስት ፖለቲከኞች መካከል አንዱ የሆኑ አቶ አገኘሁ ተሻገር በተለያዩ የሀገሪቱ አካባቢዎች በተካሄዱ ጦርነቶች እና የዜጎች መፈናቀል እንዲቆም በዜጎች ሲጠየቁም በሚሰነዝሯቸው ዘለፋዎች ነው የሚታወሱት። ህዝብን በአደባባይ ጠላት ብለው ከተናገሩ የአብይ አህመድ ታማኝ ሹመኞች መካከል አንዱ የሆኑ አቶ አገኘሁ የትግራይና የአማራ ህዝብን ለማጋጨት ከጠቅላይ ሚኒስትሩ የተሰጣቸውን ትእዛዝ በመፈጸማቸው ወደ ፌዴራል ተወስደው የፌዴሬሽን ምክር ቤት አፈ ጉባኤ ተደርገው በችሮታ መልክ መሾማቸው ሚታ ይታወቃል። ማርከት አጠቅ ሽጉጥ የነጠጣለው አብይ አህመድ አስደናቂ መሪ ነው፣ ወዘተ በሚለው ንግግራቸው የሚታወቁት አቶ አገኘሁ በጠቅላይ ሚኒስትሩ ትዕዛዝ በተደጋጋሚ ከተቀየሩት የአማራ ክልል መሪዎች ውስጥ አንዱ ሆነው ለአንድ ዓመት ክልሉን አስተዳድረው ለግጭትና ለጦርነት ዳርገውትም ወጥተዋል። የፌዴሬሽን ምክር ቤት አፈ ጉባኤ ሆነው የተቀመጡት አቶ አገኘሁ ከሳምንት በፊት አንቹ አራት ኪሎ ስንቱን ባጉል ተስፋ ጨረሽው የሚል መልዕክት በትዊተር ወይም ኤክስ ገጻቸው ላይ በጻፉ በሳምንቱም ወደ ጎንደር የሄዱ ሲሆን፣ ይሁን እንጂ በሰላም አልተመለሱም። አንድ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ ህይወቱን ባጣበት የሄሊኮፕተር አደጋም ከቆ ጎንደር ወደ ጎርጎራ ሲበሩ እርሳቸውም ክፉኛ ተጎድተዋል ተብሏል። ከአንገታቸው በላይ የደረሰባቸው ጉዳት እንዳይንቀሳቀሱ ያደረጋቸው አቶ አገኘሁ ጎንደር ላይ ጉዳት ከደረሰባቸው በኋላ ወደ አዲስ አበባ ተወስደው ሲልክሮድ በሚል ስያሜ በሚታወቀውና በሳር ቤት አካባቢ በሚገኘው ሆስፒታል ውስጥ እየታከሙ ስለመሆናቸው ኢትዮ ፎረም ከታማኝ ምንጮቹ አረጋግጧል። ከአስር ቀናት በላይ በዚህ ሆስፒታል ውስጥ የከረሙት አቶ አገኘሁ ተሻገርም እስከ ትናንት እሁድ ምሽት ድረስ ከሆስፒታሉ አልወጡም ያሉት ምንጮቹም የደረሰባቸው ጉዳት የውጭ ሕክምና እንዲያገኙ የሚያስገድድ መሆኑን ቤተሰቦቻቸውና ሐኪሞች እየተነጋገሩ እንደነበር ለማወቅም ተችሏል። ንብረትነቱ የቻይናውያን በሆነው በዚሁ ሲልክ ሮድ በተሰኘው ሆስፒታል ውስጥ የሚደረግላቸው ሕክምና ጤናቸውን ባለመመለሱ የውጭ ሀገር ሕክምናቸውን በተመለከተ መንግስት የሚሰጡ አስተያየት ይጠበቃልም ነው የተባለው። ይሁን እንጂ ምክንያቱ ባልታወቀ መንገድ የውጭ ሕክምና ጉዟቸውን በመወሰን የሚታወቀው የጠቅላይ ሚኒስትሩ ቢሮም የአቶ አገኘሁን የውጭ ሕክምና አስፈላጊነት በማስመልከት ያለው ነገር የለም ያሉት ምንጮቹም ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ ተጠይቀው ለቁስል ውጭ ሀገር መሄድ ተገቢ አይደለም ማለታቸውን ያነሳሉ። ሆኖም አቶ አገኘሁ ከአንድ ሳምንት በላይ በወሰደ የሀገር ውስጥ ሕክምና መንቀሳቀስ አለመቻላቸውን ተከትሎም የህመሙን መጽናትን በመገንዘብ የውጭ ህክምናው በቅርቡ ለማካሄድ እንዲወጡ ሊደረግ ይችላል የሚል ግምታቸውን ያስቀመጡት ምንጮቻችን ማንነታቸው ያልታወቀ የባለስልጣናት ጠባቂዎችም ልክ እንዳፈ ጉባኤው በተለያዩ የሰውነት ክፍሎቻቸው ላይ ከፍተኛ አደጋ እንዳስተናገዱ አክሏል። የአቶ ተመስገን ጥሩነ ሁሮችን የሚቀርጸው የኢዜአ ባልደረባ በዚሁ አደጋ ህይወቱ ያለፈ ሲሆን የተወሰኑ ባለስልጣናት መጠነኛ አደጋ አጋጥመዋቸዋል። የብልጽግናው መንግስት ከአደጋው ወዲያ ሆኖ በሰጠው መግለጫም አንዳች ሰብአዊ ጉዳት አልደረሰም በሚል ሀሰተኛ መረጃ ማሰራጨቱን ግን ልብ ይሏል።